ማቅ ወልድ ወመንፈስ ቅዱስ አዶ አምላክ አሚን። የእግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደምን አላችሁ? አሜን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁንልን። እሺ፣ በክፍል በክፍል ጀምር ያለሁኝ ዛሬ በዩቲዩብ እየገባችሁ ማኅሌት ዜማ ወይም ደግሞ ባዮ ላይ አለላችሁ ማለት ነው በሱ እየገባችሁ ከዚህ በኋላ መከታተል ትችላላችሁ። በእርግጠኝነት በቀላሉ መልኩ ነው ቤታችሁ ቁጭ ብላችሁ መማር ትችላላችሁ ማለት ነው። እሺ እንግዲህ መሰንቆ ነው ዛሬ የማስተምራችሁ፣ በገና ደግሞ በቀጣይ እናነሳለን ማለት ነው። ለጊዜው አሁን መሰንቆ ማለት ነው። እሺ እንግዲህ መሰንቆ በ1986 ዓመተ ምህረት ቅዱስ ሲኖዶስ የቤተ ክርስቲያናችን የበላይ ጠባቂ የዜማ መሳሪያዎች ንዋያተ ቅድሳት የሚሉትን የውስጥና የውጭ ያ ማለት የቤተ ክርስቲያን መገልገያ ውስጥ ላይ ቤተመቅደስ እንዲሁም ደግሞ የአፍአ የሚባሉት ውጭ ላይ የምንገለገልባቸው በውጭ የምንገለገልባቸው የዜማ መሳሪያዎች ብሎ ከፋፍሎ አስቀምጦልናል። ከምን ከምን አንጻር ከመጽሐፍ ቅዱሳዊ ከትውፊታዊ አንጻር እንዲሁም ደግሞ ከሌሎች ዜማ መሳሪያዎች አንጻር ወደ ተመስጦ የሚያመጡ እንዲሁም ደግሞ የራሳቸውን ዜማና ስልት ከያሬዳዊ ዜማና ስልት ጋር እያዋሃዱ ሰውን ወደ ተመስጦ መምራት አቅም ያላቸው የዜማ መሳሪያዎች ብሎ ደንግጎ ካስቀመጣቸው ውስጥ አንዱ መሰንቆ ነው። እንግዲህ መሰንቆ የመቤታችን ምሳሌ ነው፣ እንዲሁም የሃይማኖት ምሳሌ ነው። ሃይማኖት ምሳሌ ነው። ይህ የምታዩት ደግሞ የደጋን ቅርጽ ያለው የኖህ ቃል ኪዳን ምሳሌ ነው። እንዲሁም ደግሞ ይህ እዚህ ጋር የተመሳቀለ እንደምታዩት የመስቀሉ ምሳሌ ነው ማለት ነው። ሌላው የእመቤታችንም ምሳሌ ነው። እጣኑ የክርስቶስ ይህ እጣን ካልተቀባ ድምፅ አይሰጥም። እንዲሁም ድምፆ ደግሞ ድምፁ የምስጋናው እጣኑ የክርስቶስ ድምፁ የምስጋናው ምሳሌ ነው ማለት ነው። በዚህ መሰረት መሰንቆን የቤተክርስቲያናችን የዜማ መሳሪያ መገልገያ እስከሆነ ድረስ ሁላችንም እየተማር ነው። ልንገለገልበት የሚገባ አዜማ መሳሪያ ነው ማለት ነው። ከነዚህ ትምህርቶች በፊት ብዙ ትምህርቶች አሉ፣ አነሳላችኋለሁ አለው በቤት ስራ መልኩ እንዲሁም ደግሞ ቪዲዮም እየሰራሁኝ በጥያቄና መልስ መልኩ ደግሞ እናነሳዋለን። ከዚህ በፊት ያለው ማለት ነው። እንግዲህ ትዝታ ቅኝት እናያለን። ያለን የቅኝት አይነቶች በአለማችን ስንት አሉ? በሀገራችን ስንት አሉ? ቅኝት ምንድነው? እሱን ከአሁን በፊት በእርግጥ አንስቼላችኋለሁ። አስፈላጊ ከሆነ ደግሞ እናነሳዋለን ወደፊትም ማለት ነው። እንግዲህን ትዝታ ቅኝት ወይም ዋኔ ቅኝት የቅኝቱ ስያሜ ሌላ ጊዜ እናየዋለን ማለት ነው። እንግዲህ ሰባት መሰረታዊ ድምጾች አሉ ተባብለናል። ሲዲኢ ኤፍጂ ኤቢሲ። ወይም እነዚህ ምን ይባላሉ? ዲያቶኒክ ይባላል ማለት ነው። ክሮማቲክ የሚባሉት ደግሞ ማን ማን ናቸው? ብያቸዋለሁ። ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ እያለ ከቢና ከሲ ከቢና ከኢ ውጪ ሁሉም ሻርፕ ሻርፕ አላቸው ማለት ነው። ምን ማለት ነው? ግማሽ ናቸው ማለት ነው። ኢ እና ቢ በተፈጥሯቸው ግማሽ ናቸው። ሌሎቹ ሁሉም እዚህ ጋር ይኸው አንድ አንድ ግማሽ አንድ አንድ አንድ ግማሽ ድምፅ አላቸው ማለት ነው። በአስራ ሁለቱ በክሮማቲክ ሲቀመጥ ደግሞ ግማሽ ግማሽ ሁሉ ግማሽ ይሆናል ማለት ነው። ፔንታቶኒክ ማለት ደግሞ ባለ አምስት ድምፅ ነው ብያቸዋለሁኝ። እንግዲህ እኛ ኢትዮጵያውያን በብዛት የምንጠቀምበት ነው ማለት ነው። ይኸው እዚጋ ማየት ትችላላችሁ። አንድ ሁለት፣ ሶስት፣ አራት፣ አምስት። ይሄ ስለሚደግም ነው ራሱ። ይሄ ድምፅ ስትቆጥሩ ስምንት ነው የሚመጣው። ይሄ ስለማይቆጠር ነው ራሱ፣ ስለሚደግም ማለት ነው። ስለዚህ አሁን ትዝታ ቅኝትን ከሁሉም ተነስቶ መቃኘት እንደሚቻል አይተናል ባለፈው። እስቲ ከኤፍ ተነስተን እንቃኝ ዛሬ። ከኤፍ ስንነሳ እሺ ከኤፍ ስንነሳ፣ በዚህ መሰረት ነው የትዝታ ቅኝት ፎርሙላው። ይሄንን ነው ያዙት። እሺ፣ ቶን ቶን ቶን ሴሚ ቶን ቶን ቶን ሰሚቶን። ቶን ማለት አንድ ሙሉ ድምፅ ነው። ሰሚቶን ደግሞ ግማሽ ድምፅ። ቶን ሰሚቶን ሲሆን ስንት ይመላል ማለት ነው? አንድና ግማሽ ድምጽ ማለት ነው። ደብል ቶን ደግሞ ወደ ነ አንቺው የቅኝ ላይ ወደ ና ባቲ ላይ ስንሄድ ግማሽ ማለት ነው። ሁለት ድምጽ ደብል ቶን ስለምንጠቀም ማለት ነው። ስለዚህ ደብል ቶን ማለት ሁለት ድምጽ ማለት ነው። በዚህ መሰረት እንግዲህ ይሄ የትዝታ ፎርሙላ ብቻ ነው ብያችኋለሁኝ። ስለዚህ ከኤፍ ተነስተን እንግዲህ ይሄን እንዴት ነው የምንቃኘው? ከኤፍ አንድ ሙሉ ድምጽ ተጓዝ ይለናል። ማን እናገኛለን? ይሄው ኤፍ እዚህ ጋር በሰባቱ መሰረታዊ ድምጾች ተሰርቷላችሁ ማለት ነው። ከኤፍ እስከ ጂ አንድ ሙሉ ድምፅ ነው ማለት ነው። ጂ። ከዛ አሁን ደግሞ ቶን አሁንም ተጓዝ ይለናል። ከጂ ማን እናገኛለን? አንድ ሙሉ ድምፅ ስንሄድ ኤን እናገኛለን ማለት ነው። ኤ። ከኤ ተነስተ ደግሞ አንድ እና ግማሽ ድምጽ ተጓዝ ይለናል። ከኤ እስከ ቢ አንድ ድምፅ፣ ከቢ እስከ ሲ ደግሞ ቢ በተፈጥሮዋ ግማሽ ነች ብያችኋለሁ። አንድ ላይ ከሲ ድረስ አንድ ከግማሽ እናገኛለን ማለት ነው። ሲ እንጽፋለን ማለት ነው። አሁን ደግሞ አንድ ተጓዝ ይለናል። ከሲ ከዚህ እንነሳለን ማለት ነው። ከሲ ማን እናገኛለን? ዲን፣ ዲን። ከዛ ከዲ ደግሞ አንድ እና ግማሽ ሂድ ይለናል። ከዲ ስንነሳ ከዲስ፣ ከኢ አንድ፣ ከኢ እስከ ቢ ደግሞ ኤፍ ድረስ ደግሞ ግማሽ አለ። አንድ ላይ አንድ ከግማሽ ይሆናል። ኤፍ እናስቀምጣለን። ራሱን መድገም አለበት ማለት ነው። እዚህ የተጻፈ ካልሆነ ተሳስበዋል ማለት ነው። ስለዚህ በዚህ መሰረት ሰራን ማለት አይደለም። እሺ፣ ወደ ፕራክቲሱ እስኪ እናምጣው ወደ ፕራክቲሱ ስናመጣው ይሄ ኤፍ ነው። ኤፍ ጂ መሆኑን ለጊዜው ስለማታውቁት በምን ቲዩነር ወይም አውርዱ ወይም ፐርፌክት ፒያኖ ነው የሚል አፕሊኬሽን አውርዱና በሱ ተጠቀሙ። ራሱ ይመራችኋል ማለት ነው። ኤ ቢ ሲ እያለ ማለት ነው። ስለዚህ ኤፍ ነው ማለት ነው። እሺ ከኤፍ ስንጓዝ ማን እናገኛለን? ጂ። ይሄ ነው ማለት ነው የጂ ድምጽ። ከጂ ተነስተን ደግሞ ኤን በአንድ በታችሁ ለማለት ሞክሩ ላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላ ይሄ ማለት ይኸው ይሄን ዜሮ ብለህ ነው አልክ ስንፈይመው ዜሮ ዜሮ ከእዛ ይቺ አንድ ከእዛ ይቺ እውነት ከዛ ይቺ ሶስት ነበረቻ ስለማንጠቀማት እዚህ ጋር አራት ከዛ ይቺን አምስት አያችሁ፣ ዜሮ አንድ ሁለት ሦስት አራት አምስት ብለን እንሰጠዋለን፣ አይደለ ስያሜ። ከዛ ዜሮ አሁን እዚህ ጋር ለትዝታ የሚያገለግለን ዜሮ አንድ ሁለት አራት አምስት ዜሮ ዜሮ አምስት አራት ሁለት አንድ ዜሮ። አያችሁ መመለስ አለበት፣ ይሄድና ይመለሳል ማለት ነው። ይሄ ማለት ይኸው ይሄንን ይሄንን ላላላላ ላላላላላ ማለት ነው አያችሁ። ያደረጉት በድምጽ ማለት ከቻላችሁ በጆሮ መስማት ከጀመራችሁ እዚህ ላይ ራሱ ይመራችኋል ራሱን ታመጣላችሁ ማለት ነው። ለመጀመሪያ ጊዜ መሰንቆ እያያዛችሁ ላላችሁ ልጆች እዚች ጋር ሁለት ጣት እዚች ጋር ሁለት ጣት ታሳልፉና ይቺ ያረፈችባት ላይ አውራጣታችሁን አንጥታችሁ እዚች ታደርጋላችሁ። ያ ማለት ምን ማለት ነው? አንድ ትሆን ማለት ነው። ከዚህ እስከዚህ ድረስ አንድ ትሆን ማለት ነው። አሁንም እዚች ጋር አንድ ጣት የምታሳልፍ በመካከል ክፍተታችሁ የማመልከቻ ጣታችሁን አመልካች ጣታችሁን እዚህ ታደርጋላችሁ ማለት ነው ያ ማለት አሁንም ቶን ማለት ነው ይሄው አይደለ ቶን ቶን ማለት ነው ከዛ ይቺን ታሳልፉና ደግሞ እዚች ጋር ይቺን ትይዛላችሁ ሶስት ቁጥር እናስወጣው አላልኳችሁም አዎ ስለዚህ ምን ማለት ነው እዚህ ጋር ቶን ሰሚ ቶን ማለት ነው ይሄው ክፍተቱን አያችሁት ቶን ሰሚ ቶን ከዛ እስከዚች ድረስ ደግሞ ከዚች ከቀለበጣ እስከ ትንሿ ጣት ቶን ድምጽ ማለት ነው ቶን ቶን ቶን ይቺ ማለት ነው ቶን ቶን ታልፋላችሁ ማለት ነው አንድ ጣት የሚያሳልፍ በመካከል ከዛ ከዚህ ደግሞ የዚህን የቦውን ድምጽ እስከሚሰጠን ድረስ ደግሞ ቶን ሰሚቶ ሆን ይሆናል ማለት ነው። በዚህ መሰረት ታስቀምጡና ትለማመዳላችሁ። ይህንን አንድ ወደዚህ ታመጣላችሁ። ከዛ ትመልሱና ስትመልሱት ከዛ ደግሞ ከዛ ደግሞ ከዛ ለመጨረሻ ጊዜ ላሳያችሁ። ቦዋን እዚች ትይዛላችሁ። ቦ ማለት ይቺ ነች ማለት ነው። እሺ ወደዚህ አንድ ታመጣላችሁ። ላይሆናል ማለት ነው። ከዛ አውራጣታችሁን አያችሁ፣ ለጂ ማለት ነው። ይሄ ኤፍ፣ ከዛ ይሄ ጂ። ከዛ አሁን እንዴት ነው የምታደርጉት? ይቺን ወደዚህ ታመጣላችሁ። ከዛ አሁን ደሞ እንዴት ታደርጋላችሁ? ይቺን ትይዙና ከዛ ይቺን ደሞ ትይዙና አሁን ከዛ ዜሮ አሁንም ዜሮ ተደግሙታላችሁ ከዛ አምስት ከዛ አራት ከዛ ሁለት ከዛ አንድ ከዛ ዜሮ እያላችሁ በደንብ ተለማመዱ። ይህን ሲጨርሱ ደግሞ ሌላ ተከታይ ያለው ማለት ነው። በደንብ የሚያበቃችሁ ከቻላችሁ